ቪዲዮአችንን ላይክ፣ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እምትቆዩ ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላም ተመልሰን እንመጣለን። በቀጥታ ግን ወደ ዛሬ ፕሮግራማችን ነው የምናመራው። ኤሲ ሚላን አይኑን በቼልሲ በማይፈለገው ተጫዋች ላይ አድርጓል። የሮሰነሪው ቡድን በክረምቱ ትልቅ የቡድን መልሶ ግንባታን እየሰራ ነው። ኤሲ ሚላን በቼልሲ በማይፈለገው ተጫዋች ላይ ፍላጎት አላቸው። ኤሲ ሚላን በሴሪ ኤው አስደናቂ ብቃቱን ማሳየቱን ተከትሎ ሬናቶ ቪጋ ላይ ፍላጎቱን አሳይቷል። ወጣቱ ፖርቱጋላዊ ተከላካይ ከቼልሲ በውሰት ወደ ዩቬንቱስ ከሄደ በኋላ ወጣቱ ተከላካይ በጣሊያን ቆይታው ጠንካራ ብቃቱን እያሳየ ነው። የሮሰነሪው ክለብ በመጪው የክረምት የተጫዋቾች የዝውውር መስኮት እሱን በቋሚነት የማስፈረም እድል ከወዲሁ እየመረመረ ነው። በጠንካራነቱና በተለዋዋጭነቱ ያሳየውን ብቃት ወደፊት ለሚላን የተከላካይ ክፍልም ማራኪ ተስፋ አድርጎታል። የሃያ አንድ ዓመቱ እንግዲህ ቪየጋ በግራ መስመር ተከላካይነት ቱሪን እንግዲህ ቢደርስም ነገር ግን በሁለቱም ኢጎር ቱዶር ና ቲየጎ ሞታ እየተመራ በመሃል ተከላካይነት ቦታ መጫወት ችሏል። ተጫዋቹ በቶሎ ከአዲሱ ሚና ጋር መላመዱ ታክቲካዊ ብልህነቱን እያሳየ እንደነበረም ነው የሚገለጸው። ምንም እንኳን ወጥ አቋም ቢኖረውም እንግዲህ ዩቬንቱስ በግሌሰን ብሬመን ጉዳት ምክንያት በውሰት ያመጣው በመሆኑ እንግዲህ ሬናቶ ቪየጋ እንደ ጊዜያዊ መፍትሄ እንጂ እንደ ረጅም ጊዜ እቅድም አላዩትም። ስለሆነም ከዚህ የውድድር ዘመን በላይ ቀጣይነቱን ለማስጠበቅም አላስቡም በጭራሽ። ስለሆነም ኤስሲ ሚላን ሬናቶ ቪየጋን ማስፈረም ይፈልጋል ፊካዮ ቶሞሪ ሊለቅ እንደሚችል ና የኋላ መስመራቸውን ማጠናከር ስላለባቸውም የክለቡ የስፖርት አስተዳደር ሬናቶ ቪየጋን የመሀል ተከላካይ ቦታንም ክፍተትን ለመሙላት ተስማሚ ተተኪ መሆን እንደሚችልም ያምናሉ። ይሁን እንጂ ዝውውሩ ግን ቀላል አይሆንም ተብሎ ነው የሚጠበቀው። በውሰት ውሉ ላይ የግዢ አማራጭን ያላካተተው ቸልሲ አሳማኝ ጥያቄ ካላገኘ ሬናቶ ቪየጋን ለመመለስም አቅዷል። ምንም እንኳን ተጫዋቹ በኤንዞ ማሬስ ካሰር የጨዋታ ጊዜ ባያገኝም በጣሊያን ያሳየው እድገት በለንደን ያለውን እቅድም ሊለውጥ ይችላል። ለመሸጥ ከወሰኑ የእንግሊዝ ክለብ አቅሙንና በሱ ላይ የጨመረ ያለውን ፍላጎት በማመንም ከፍተኛ ክፍያ ይጠይቃል ተብሎ ነው የሚታሰበው። የዣቪ ጉሬራ አዲሱ ፈላጊ ቡድን ወጣቱ አማካይ ከሜስታያ ለመውጣት እንግዲህ ቀን እንደተቆረጠለት ነው የሚነገረው። አርሰናል በመሀል ሜዳው ሁለት አንጋፋ ተጫዋቾችን የማጣት እድሉ እየጨመረ በመምጣቱ በአማካይ ክፍሉ ቁልፍ ማጠናከሪያዎች ሊሆን እንደሚችልም ዣቪ ጉሬራ ላይም አይኑን አሳርፏል። ሚኬል አርቴታ የክረምቱ የዝውውር መስኮት በጉጉት እየጠበቀ ነው። አሁን ላይ በቫሌንሲያ የሚገኘው ወጣት አማካይ በቡርኖ ውስጥም በማምጣት የቡርኖን ኃይልም ለማደስና በመጪው የውድድር ዘመንም እንግዲህ ልምድ ባላቸውና በወጣቶች ሚዛንም የመጠበቅ ቡድን ለመስራትም ዣቪ ጉሬራ እንደ ጥሩ አማራጭም ሆኖ በራዳቸው ላይ ይገኛል። የሀያ አንድ ዓመቱ ጉሬራ ራሱን በስፔን እግር ኳስ ውስጥ ካሉት ድንቅ ባለተሰጦችም አንዱ አድርጎ ራሱን አረጋግጧል። ወደ ቫሌንሲያ የመጀመሪያ ቡድን ካደረገ በኋላ በስፔን ባሳየው ብቃት የአውሮፓ ግዙፍ ክለቦችን ትኩረትንም ስቧል። አርሰናል ሁል ጊዜም እምቅ ችሎታ ያላቸው ባለተሰጦችን በትኩረት የሚከታተል ሲሆን በሁለቱም የሚያማካይ ክፍሎች ላይም የመጫወትም ችሎታን ከፍ አድርጎ ይመለከተዋል። አርሰናል ዣቪ ጉሬራን ማስፈረምም ይፈልጋል ተብሎ ነው የሚታሰበው። የቶማስ ፓርቲና የጆርጂኒዮ የወደፊት ጣፈንታም እርግጠኛ ለመሆን የለንደኑ ክለብ ተተኪዎችን በማፈላለግም አስቀድሞ እርምጃ እንዲወስድም አስገድዶታል። ሁለቱም ተጫዋቾች በውድድር ዘመኑ መጨረሻ ቦርኖ ሊለቁ ስለሚችሉ በመሀል ሜዳ ክፍተት ይፈጠራል። ማርቲን ዙቤሜንዲ ሊመጣ ቢችልም ሌላ የመሀል አማካይ የመጨመር አስፈላጊነት ጎልቶ የሚታይ ሲሆን፣ ይህም ጉሬራን ተመራጭ ያደርገዋል። የቫሌንሲያ የፋይናንስ ችግር ዝውውሩ እንዲሳካ ሊያደርገው ይችላል። ኮንትራቱ ሊጠናቀቅ ሁለት ዓመታት ሲቀረው የስፔኑ ክለብ በዚህ ክረምት ያለውን የገበያ ዋጋም ለመጠቀም ይፈልጋሉ። አርሰናል በበኩሉ አሳማኝ የሆነ አቅርቦትም ለማቅረብ ፍላጎት እንዳላቸው ነው የሚገለጸው። ሊቨርፑሎች የአርሰናልን የዝውውር ኢላማን የማግኘት ፍላጎቱን አሳድጓል። ሊቨርፑሎች የፌኖርድን የክንፍ አጥቂና የአርሰናል ኢላማውን ኢጎርን በክረምቱ ለማዛወር ያላቸውን ፍላጎት ከጊዜ ወደ ጊዜ እያደገ ነው። ለጉዳዩ ቅርበት ያላቸው ምንጮች ለካቼንዶ ኦፍሳይድ እንደገለጹት ቀዮቹ ብራዚላዊውን ለመመልከትም ብዙ ጊዜ ተመልካቾችን የላኩ ሲሆን የስካውት ሪፖርቶችም ከደረሳቸው በኋላ ወደ አንፊልድ ለማምጣትም በቅርቡ ጥረታቸውን ሊጀምሩ እንደሚችሉ ነው የሚነገረው። በዘንድሮ የውድድር ዘመን በሁሉም ውድድሮች 14 ጎሎችንና 13 አሲስቶችን በማድረግ አስደናቂ ሪከርድ ያለው ሲሆን ወደ ትልቅ ክለብና የበለጠ ፉክክር ወደሚገኝበት ሊግም ማቅናቱ የጊዜ ጉዳይ ብቻ ይመስላል። ሊቨርፑልና አርሰናል የሴሪኤ ሁለቱን ክለቦች ናፖሊ እና አታላንታን ፍላጎት እንዳላቸው ምንጮች ለከቼንዶ ኦፍሳይድ ተናግረዋል። የተጫዋች በሚቀጥለው የውድድር ዓመት ሊቨርፑልንና አርሰናልን ለማጠናከርም ጥሩ ፈራሚ ሊሆን የሚችል አቅም እንዳለው ነው በርካቶች የሚያምኑት። ብራዚላዊው ኮኮ በአውሮፓ ታላላቅ አምስት ሊጎች ውስጥም በአንድ ውስጥ ለመጫወት ይፈልጋል። ነገር ግን የሊቨርፑል ስካውቶች በዚህ ክረምትም ይህ ዝውውር እንዲፈጸም ፍቃድ በመስጠታቸው ሊቨርፑሎች ሊያስፈርሙትም ይፈልጋሉ ነ ተባለው ከቼንድ ኦፍ ሳይድ የአራት ዓመቱ ወጣት በፕሪምየር ሊጉ ላይ ተጽዕኖ ለመፍጠር የሚያስፈልገው ነገር እንዳለው ጠንካራ እምነት እንዳላቸውም ተረድተዋል። የሊቨርፑል ስካውት በተጫዋቹ ቴክኒካል ችሎታና በጨዋታ ውስጥም ያለውን እውቀት እንዲሁም ደግሞ በጣም አስፈላጊ በሆኑ ጊዜያት ውስጥም የከጎሎች እንግዲህ ምክንያት በመሆኑ ተደንቀዋል። ሊቨርፑል አሁን ላይ ለማስፈረም ጥረቱን ያጠናክራል ተብሎ ይጠበቃል። ሉዊስ ዲያዝ በዚህ ዓመትም ጥሩ ብቃት አልነበረውም፣ ዲየጎ ጆታም ለጉዳት የተጋለጠ ነው። ስለዚህም እንደዚህ አይነት ተጫዋቾች ቢመጡ ያንን ቦታ መሸፈን ይችላሉ ተብሎ ነው የሚታሰበው። ምንም እንኳን ሚኬል አርቴታ ብዙውን ጊዜ በቦካዮ ሳካ ላይ ከመጠን በላይ ጥገኛ ሆኖ በመቆየቱ አርሰናል በዚህ ተጫዋች ላይ ትልቅ ፍላጎት አለው። በፊት መስመር ላይ እንግዲህ በሳካ ላይ ያለው ጫና እንዲካፈልም ይፈልጋሉ ተብሎ ነው የሚታሰበው። ቸልሲዎች የቤኔፊካውን አጥቂ ማስፈረም ይፈልጋሉ። ቸልሲዎች በክረምቱ የዝውውር መስኮት የቤኔፊካውን አጥቂ እንግዲህ ፓቭሊድስን ለማስፈረም ከሚፈልጉ ክለቦች መካከል እንደሚገኙበት ነው የተዘገበው። የግሪኩ ኢንተርናሽናል በዚህ ውድድር ዘመን በፖርቱጋል ሊግ ራሱን እንደ አጓጊ ተሰጥቶ በማሳየትም የትልቅ ክለቦችን ፍላጎትን በመሳብ ላይ ይገኛል። በአጠቃላይ በዚህ ሲዝን 24 ጎሎችንና 10 አሲስቶችን በማድረግ ፓቭሊድስ አሁን ላይ በፕሪምየር ሊጉ የሚገኙ ቼልሲና ኒውካስል ፍላጎት ላይም ነው ሲል የፖርቱጋሉ ሪከርድ ጋዜጣ ዘግቦታል። ሪፖርቱ በተጨማሪም የባርሴሎና ና አትሌቲኮ ማድሪድ የፓልቪስ እንግዲህ ፍላጎት አድጎ ጠቅሷል። ነገር ግን የተጫዋቹ ውል ማፍረሻም እስከ አንድ መቶ ሚሊዮን ዩሮ ይደርሳል ነው ያለው። ምንም እንኳን ፓቭሊድስ ትልቅ ነገርን ቢያሳይም ክለቦች ለ26 ዓመቱ ተጫዋች ያን ያክል ገንዘብ ለማውጣት አይፈልጉም። በዚህ ክረምት ቼልሲ ቅድሚያ የሚሰጠው አጥቂ ተጫዋችን ማምጣት ነው። ፓቭሊድስም በቅርቡ ወደ ስታንፈርድ ብሪጅ ከመዘወር ጋር የተገናኘ ተጫዋች እንደሆነ ነው የሚነገረው። የቤኔፊካ የፊት መስመር ተጫዋች ወጥነት የሌለው ኒኮላስ ጃክሰን ላይም ግልጽ የሆነ ማሻሻል ሊሆን ይችላል እንግዲህ ይመስላለም ተብሎ ነው የሚታሰበው። ነገር ግን ወደ 100 ሚሊዮን ዩሮ የሚጠጋ ዋጋውን መክፈል በጣም አደገኛ ይመስላል። ዳርዊን ኑኔዝ ቀደም ሲል በቤኔፊካ በነበረበት ወቅትም ጥሩ ችሎታ ያለው መስሎ ነበር። ነገር ግን አሁን ላይ እንደምናየው እንደ ሊቨርፑል ባለ የፕሪምየር ሊግ ቡድን ጥሩ ሆኖ አልታየም። ስለሆነም ቸልሲ በትልቅ ዋጋ ግሪካዊውን እያመጣል ተብሎ አይጠበቅም። የማንቸስተር ዩናይትድ ህግ በሩበና አሞሪም ከፍተኛ ምርጫ የክረምት የዝውውር ኢላማ ላይ ጥያቄ አስነስቷል። ማንቸስተር ዩናይትዶች የኢፕስዊች ታውኑን አጥቂ የሆነውን ሊያም ዴላፐን በክረምቱ ለማዘዋወር ይፈልጋሉ፣ ነገር ግን የፋይናንስ እውነታዎችና ያለፉ ስህተቶች ዝውውሩን አስቸጋሪ ያደርጉታል። ማንቸስተር ዩናይትድ በዚህ ክረምት ሊያም ዴላፐን ከኢፕስዊች ታውን ማስፈረም ይፈልጋሉ። ሪፖርቶች እንደሚያሳዩት ክለቡ ከራስመስ ወይለንድ እና ከጆሹዋ ዝርክ ዚቀጥሎ ሌላ ወጣት ግብ አስቆጣሪ ለማግኘትም 40 ሚሊየን ፓውንድ ለማውጣትም ፍቃደኛ አይደሉም። ኤፕስዊች ታውኖች ወደ ሻምፒየንሺፕ ለመመለስ ቢቃረቡ ሊያም ዴላፕ በፕሪሚየር ሊግ ውስጥ ለመቆየት ብቻ ይፈልጋል። በርካታ ቡድኖች ዴላፕን ለማስፈረም ካሁኑ እየተንቀሳቀሱ ነው። ከስፖርቲንግ ሊዝበን ቪክተር ዮከርሽ ጋር የተገናኘው ዩናይትድ ይህንን ዝውውር ለመፈጸም እንደሚቸገሩ ነው የተነገረው። የማንቸስተር ኢቭኒንግ ኒውስ ዘገባ እንደሚጠቁመው ባለፈው ባለፉት ሁለት የውድድር ዘመናት ለራስመስ ሆይለንድና ለጆሽዋ ዝርክዚ ያወጡት ገንዘብ ሌላ ትልቅ ዋጋ አውጥተውም አጥቂ ለማስፈረምም እንዲያስቡ ሊያደርጋቸው ይችላል። የማንቸስተር ኢቭኒንግ ኒውስ ዘገባ ማንነቱ ያልታወቀ ነገር ግን በከፍተኛ የክለቡን ምንጭ ጠቅሶ እንደገለጸው በ2023 የቅድመ ውድድር ዘመን ዩናይትድ ለአጥቂያቸው ራስመስ ሆይላንድ ባወጡት ዋጋ በክለብ ውስጥ ስህተት መስራታቸውንና ያንን ስህተትም እንዳይደግሙት የሚያደርግ ሕግ ማውጥ ተባል። ስለሆነም አሁን ላይ ለወጣት ተጫዋቾች ትልቅ ዋጋ ማውጣት አይፈልጉም ሲል ምንጩ ተናግሯል። ከአታላንታ 72 ሚሊዮን ፓውንድ የመጣው ራስመስ ሆይላንድ በቡድኑ ደካማ እንቅስቃሴ እያደረገ ሲሆን ባለፈው ክረምትም በሆይላንድ ላይ ያለው ጫናን ለማቃለልም ወደ ቡርኑ የመጣው ዝርክ ዚም እንደተጠበቀው አልሆነም። እነዚህ ተጫዋቾች በማጥቃ ክፍል ውስጥም ያሳዩት ደካማ እንቅስቃሴ ዩናይትድ በፕሪሚየር ሊግ የደረጃ ሰንጠረዥ ግርጌ ላይ እንዲገኝም አድርጎታል የተባለው ራስመስ ሆይለንድ ስለ ማንቸስተር ዩናይትድ በዩሮፓ ሊግ ዋንጫ ላይ አስቴቱን ሰጥተዋል። ራስመስ ሆይለንድ የዩሮፓ ሊግን ማሸነፍ ማንቸስተር ዩናይትድ ከአስከፊ ውድድር ዘመን ይታደጋል የሚለውን አስተያየት ውድቅ አድርጓል። የዴንማርካዊው ኢንተርናሽናል በዩናይትድ እንግዲህ የመጀመሪያ ጨዋታ ከሊዮን ጨዋታ በፊት እንግዲህ የተለያዩ ሀሳቦች ሲነሱ ነበር፣ ከትናንትናው ጨዋታ በፊት እንግዲህ ጨዋታው ላይ ደግሞ የተለያዩ ድራማዊ ነገሮችን ተመልክተን ጨዋታውን ማንቸስተር ዩናይትድ አሸንፎ ወደ ቀጣዩ ዙር ማለፉን እናስታውሳለን። ከሊዮን ጋር እንግዲህ ጨዋታውን ካደረገ በኋላ ና ድል ማድረግ ከቻለ በኋላ ለዩናይትድ አስፈላጊው ነገር ዩሮፓ ሊጉን ካላሸነፉ በሚቀጥለው ሲዝን ዩናይትድ በአውሮፓ ውድድር አይኖርም። ራስመስ ወለንድ ቡድኑ ከአሰልጣኝ ሩበን አሞሪም ጋር ወደ ትክክለኛው አቅጣጫ እየሄደ እንደሆነ ይሰማዋል። የዩሮፓ ሊግን ማሸነፍ የማንቸስተር ዩናይትድና አስከፊ የውድድር ዘመን ይታደገው እንደሆነ ሲጠየቅ ምላሽ ሰጥቷል። በአንዳንድ መንገዶች እንደዚያ ገምታለሁ። ነገር ግን እንደገና ማዳን የሚለው ቃልን አልወደውም። ዩሮፓ ሊግ ለኝ የበለጠ የመማሪያ መንገድ ነው። ይህንን ዋንጫ የሚቀጥለው ምዕራፍም ለመግባት ጥሩ መሰረታዊ ነገሮች እንዲኖሩን ነው ያስችላል። ነገር ግን ይህ ዋንጫን በማሸነፍ መጥፎን ዓመት እንደ ማረሳሻ ግን አንመለከተውም። አሁንም ወደ ትክክለኛው አቅጣጫ እየሄድን ነው ብዬ አስባለሁ። እርስ በርሳችን መግባባት እየጀመርን ነው። ነገር ግን አሰልጣኙ እንዳሉት ሚዲያ ላይ በወጣ ቁጥር ብዙ የምናሻሽላቸው ነገሮች እንዳሉን ይናገራል እናም ደግሞ ሁሉም የተሻለ መስራት አለበት። እናም ሁላችንም በሩበን አሞሪም የሚያጮት ስታይልን ማዳበር አለብን። ስለዚህም በዚህ ዓመት ኢላማችን ከአጮቱ ጋር መላመር ነው ሲልም ይናገራል። ዩናይትዶች ከመቼውም ጊዜ በላይ ከታዩት የፕሪምየር ሊግ መጥፎ ውድድር ዘመናት አንዱን ያሳለፉ ሲሆን በፕሪምየር ሊጉ አስራ ሶስተኛ ደረጃ ላይ ይገኛሉ። ሆኖም ግን በዩሮፓ ሊግ አሁን ላይ ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። ምንም አይነት ጨዋታም በአውሮፓ ውድድር ላይ አልተሸነፉም። የፈረንሳዩ ክለብ ሊዮንን ትናንት አሸንፈው ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። የሊቨርፑል ተጫዋች ወኪል የሪያል ማድሪድ ፍላጎት ቢኖርም ተጫዋቹ ወደ ማድሪድ የመሄዱ ነገር የማይታሰብ ነበር ሲልም ነው እንዲሁ የተናገረው። የሊቨርፑሉ ተጫዋች ወኪል ደንበኛው ለሪያል ማድሪድ ቢጫወት እንደሚወድ ተናግሯል። ነገር ግን እንዲህ አይነቱ ዝውውር የማይቻል ነበር ሲልም ነው እንዲሁ የተናገረው። አርነ ስሎት ከየርገን ክሎፕ እንግዲህ በሊቨርፑል ከተኩ ከባለፈው ክረምት በኋላ ምናልባት በቡድን ውስጥ ማንም ሰው ከሪያር ግራቨንበርች የበለጠም መሻሻል አላሳየም ከሊቨርፑል ቆይታ በኋላ ወደ ጋላት ሳራ ይሄዳል ተብሎ የተነገረለቱ አማካዩም በሊቨርፑል ቆይቶ በዚህ ውድድር ዘመን ቀያዮቹ ቤት ብዙ ጨዋታዎችን መጫወት የቻለ ተጫዋች መሆን ችሏል። የሀያ ሁለት ዓመቱ አማካይ ከአንፊልድ ይወጣል ተብሎ መነገሩ ለወኪሎቹ እንግዳ ነገር ይመስላል። የግራቨንበርች ወኪል የሪያል ማድሪድ ምኞቶችን ተናግሯል። የሆላንዳዊ ወኪል ሆሴ ፎርቴስ ለማርካ ሲናገርም አማካዩ ለሪያል ማድሪድ ሲጫወት ለማየት ፍላጎቱን በመግለጽም በሳንቲያጎ ቤርናቢው ከሚፈለገው መስፈርት ጋርም ሪያን ግራቨንበርች እንደሚስማማ ቢያምንም፣ ነገር ግን ሊቨርፑል ከተጫዋቹ ጋር መለየትን እንደማይፈልግም ያውቃል። ስፔናዊ ወኪል ስለ ግራቨንበርችም ሲናገር ለሪያል ማድሪድ በቂ ነው፣ ቢጫወትላቸውም እኔ እደሰታለሁ። ሊቨርፑሎች ግን ብዙ ገንዘብ ይጠብቃሉ። ሎስ ብላንኮቹ አይናቸውን በሱ ላይ እንዳስቀመጡ አውቃለሁ። አሁን ላይ ግን የማይቻል ነው። የቀያዮቹ ደጋፊዎች ፎርቴስ ላይ ትችቶችን እየሰነዘሩ ነው። ሆላንዳዊው አማካይ ለላሊጋው ኃያል ክለብ እንዲጫወት እንደሚፈልግ በመናገሩ ደጋፊዎች ከበቂ በላይ ያስጨንቋል። ሆላንዳዊው አማካይ በአሰልጣኙ ተወዳጅነት ያለውና እስከ 2028 የሚዘልቅም ውል ስላለው ወደፊቱ ከመርሲሳይድ ርቆ እንዲሄድ ግን የሚደረግ ምንም አይነት ትክክለኛ ምክንያትም እንደሌለ ጭምር ነው የሚገለጸው። ሊድስ ዩናይትድ ለኒውካስል ዩናይትዱ ግብ ጠባቂ 30 ሚሊዮን ፓውንድ ዋጋ አዘጋጀም። የኒውካስል ዩናይትዱ ግብ ጠባቂ ኒክ ፖፕ የክረምቱ የዝውውር መስኮት ከመጀመሩ በፊት በሊድስ ዩናይትድ ኢላማ መደረጉ ተዘግቧል። ዘገባዎች በዚህ ክረምትም አንዳንድ የዋና ግብ ጠባቂዎች እንግዲህ እንቅስቃሴን ማየት እንደሚቻል ይጠቁማሉ። ኒውካስል ዩናይትድ የበርንሌውን ግብ ጠባቂ ጄምስ ትራፎርድን ከማስፈረም የረጅም ጊዜ በፊትም ሲጠብቀው የነበረው ጥያቄ ነው። ትራፎርድ መጥቶ ኒክ ፖፕን ይተኳዋል ተብሎ ሲጠበቅም ይሄ በእርግጠኝነት ኒክ ፖፕ ለተጨማሪ የጨዋታ ጊዜ ከሴንት ጄምስ ፓርክ ለቆ ለመውጣት እንዲያስብ ያደርገባል በዮርክሻር ፖስት መሰረትም ሌድስ ዩናይትድ ለኒክ ፖፕ ፊርማ በቁም ነገር እየተዘጋጁ ነው። ኢላን መስሌየርም በዳንኤል ፉርክ ቡድን ደካማ ግብ ጠባቂ ይመስላል። ሊድስ ዩናይትድ ወደ ሊጉ ቢመለስም ባይመለስም በመስሌየር ላይ መሻሻዎች እንደሚያስፈልጋቸው እርግጠኛ ናቸው። የጄምስ ትራፎርድ ዝውውር ለኒክ ፖፕ ኒውካስልን ለቆ ወደ ሊድስ የሚሄድበት መንገድንም ሊጠርግለት ይችላል። ወደ ሰላሳ አካባቢ የተገመተው ኒክ ፖፕ ለሊድስ ዩናይትድ በጣም አስፈላጊ የሆነ ግብ ጠባቂ ክፍልም ለማጠናከር ጥሩ ፊርማም ሊሆን እንደሚችል ነው የሚገመተው። ሜስሊየር ወደ ኤላን ሮድ ለመጀመሪያ ጊዜ ሲመጣ ጥሩ ብቃቱን ሲያሳይ ነበር። ነገር ግን ብዙዎች እንዳሰቡት እድገት አላደረገም። ስለዚህም በዚህ ክረምት ለውጥ ለማድረግ ትክክለኛ ጊዜ ሊሆን ይችላል። የኒክ ፖፕ ፊርማ ለሊድስ ዩናይትድ የሚሆን ይመስላል። ወደ ሊጉ ከተመለሱና ወደ ሻምፒዮንሺፕ ተመልሰው ላለመውረድ ቡድኑን ለመርዳት ኒክፖፕ ተስማሚ ሊሆን እንደሚችልም ነው የሚገመተው። የ32 ዓመቱ ተጫዋች ከፕሪሚየር ሊግ ክለቦች እንግዲህ ሌሎች ጥያቄዎች እንደሚያገኝም ይገመታል። ስለዚህም ሊድስ ዩናይትድ በአሁኑ ጊዜም በጥሩ አቋማቸው ለመቀጠል የተቻላቸውን ሁሉ ማድረግም ይጠበቅባቸዋል ተብሎ እንደሚታሰብ ነው። ዘገባዎች የሚያሳዩት ቶትንሃም ሆትስፐርስ ነጻ ወኪል የሆነውን ተጫዋች እንደሚያስፈርሙ ተማምነዋል። ቶተንሃሞች የሊሉን አማካይ አንገል ጎሜዝን በክረምቱ በነጻ እንደሚያስፈርሙ ተናግረዋል። የእንግሊዝ ኢንተርናሽናል በፍሬንች ሊጓን ቆይታው ጥሩ ጊዜን ማሳለፍ ችሏል። ነገር ግን አሁን ላይ ወደ ኮንትራቱ መገባደጃ ላይም በመድረሱ በፈረንሳይ ያለው ጊዜ ወደ ማብቂያው ተቃርቧል። ጎሜዝ በገበያው ላይ ጥሩ እድል ስለሚመስል ብዙ ክለቦችም ፍላጎት እያሳዩበት ነው። ነገር ግን ቶተንሃም እሱን ለማስፈረም ጠንካራ አቋም ላይ እንዳሉ የሚያምኑ ይመስላል ሲል ቲቢአር ፉትቦል ዘግቧል። ጎሜዝ አስቸጋሪ የውድድር ዘመንን ያሳለፈ ሲሆን ለቀጣዩ አመትም ለውጥ ማድረግ ያለበት ይመስለናል። ይህንን በመጠቀም ደግሞ ቶትናም ሆትስፐርስን ለማጠናከር ጥሩ ፈራሚ ሊሆን እንደሚችል ነው የሚነገረው። የአንሄል ጎሜዝ የዝውውር እድል ለቶትናም አስደሳች ይመስላል። በቲቢአር ፉትቦል ዘገባ መሰረትም ጎሜዝ ከበርካታ ክለቦች ፍላጎቶች ያሉት ነገር ግን ቶትናም የቀድሞን የማንቸስተር ዩናይትዱን ወጣት ሲከታተል ቆይቷል። ጎሜዝ ወደ እንግሊዝ እግር ኳስ ሲመለስም ማየት አስደሳች ይሆናል ተብሎ ነው የሚጠበቀው። የአራት አመት ወጣት አሁን ላይ በፕሪሚየር ሊግ ለመጫወት ዝግጁ የሆነ ይመስላል። በቶትንሃም አዎንታዊ ተጽዕኖ ሊኖረውም ይችላል። የሚገርመው የቀድሞ ቡድኑ ዩናይትድ ራሱ ጎሜዝን በዚህ ክረምትም ዳግም ሊያስፈርመው እንደሚችሉ ሲነገር ነበር። ዩናይትዶች ልክ እንደ ቶትንሃም ሆትስፐርስ በጣም መጥፎ የውድድር ዘመንን አሳልፈዋል። ስለዚህም ለእንደዚህ አይነት ነፃ ዝውውርም ፍላጎት ቢኖራቸውም አያስደንቅም የተባለው ጎሜዝ ብዙ የመጫወቻ ጊዜና ለእድገት እድሎችን ለማግኘትም ከእንግሊዝ ውጪ በመጫወትም ጥሩ እንቅስቃሴዎችን ካደረጉ በርካታ ወጣት የእንግሊዝ ተጫዋቾች አንደኛው ነው። ጄሚ ባይኖ ጌቴንስ ሌላኛው በተመሳሳይ ሁኔታ ውስጥ ያለ የዶርትሙንድ ተጫዋች ነው። በዚህ ክረምትም ልክ እንደ ጎሜዝ ራሱን በጀርመን ያሳየው ወጣቱ እንግሊዛዊ ጄሚ ባይኖ ጌቴንስ ቦሪሲያ ዶርትመንድን ሊለቅ እንደሚችል ነው ስካይ ጀርመኒ መረጃውን ያጋራው። አስተን ቪላ በማንቸስተር ሲቲ የዝውውር ጥያቄ ሊቀርብለት ያለውን ተጫዋች መሸጥ አይፈልጉም። አስተን ቪላ ከማንቸስተር ሲቲ የዝውውር ፍላጎት ቢኖርም በዚህ ክረምት ሞርጋን ሮጀርስን እንደሚያቆዩት እርግጠኛ ሆነዋል። ሮጀርስ ገና በልጅነቱ በሲቲ አካዳሚና በወጣት ቡድን ውስጥ ነበር። ሲቲን ከለቀቀ በኋላ በሚድልስ ቦሮ ድንቅ ብቃቱን በማሳየቱ ማረፊያው አስተን ቪላ ሆኖ በሊጉ መድመቁን ቀጥሏል። አስተን ቪላ ባለፈው አመት እንግዲህ ጥር ላይ ሮጀርስን ለማስፈረም የቻሉ ሲሆን የሃያ ሁለት አመት ወጣት አሁን ላይ ከኡናይ ኤምሪ በጣም አስፈላጊ ተጫዋቾች አንደኛው ነው። እንደ ሲቲ ያለ ትልቅ ክለብን ፍላጎት ማሳየቱ በጣም አሳሳቢ እንደሚሆን መናገር አያስፈልግም። ነገር ግን አስተን ቪላ ሁኔታውን ዘና ያለ ይመስላል። እንደ ፉትቦል ኢንሳይደር ገለጻ በቪላ ፓርክ እስከ 2030 ድረስ ያለው እንግዲህ ሮጀርስ እንደሚያቆዩ እርግጠኛ ሆኖ ይሰማቸዋል። ሞርጋን ሮጀርስ በጨዋታ እንግዲህ ውስጥ ትልቅ የወደፊት ተስፋ ያለው ይመስላል። ሞርጋን ሮጀርስ በቪላ ኮከብ ሆኖ የሚቀጥል ይመስላል። ነገር ግን አስተን ቪላ ተጫዋቹን ለረጅም ጊዜ እንዲይዙትም አስቸጋሪ ሊያደርግባቸው ነው የሚችለው። አሁንም ቢሆን ለሞርጋን ሮጀርስ እንደ ሲቲ ያለ ክለብ ጥያቄን ውድቅ ማድረግ ከባድ ይሆንባቸዋል። በዚህ የውድድር ዘመን ለኢትሃዱ ክለብ ምርጥ የውድድር ዘመን አልነበረም። ነገር ግን ብዙ የእግር ኳስ አዋቂዎች ዘንድሮ ችግር በእንግሊክ ክለቡ በቅርቡ የሚያስተካክለው እንደሆነ ነው የሚሰማቸው። ሲቲ የቀድሞ ተጫዋቹን ፊርማ ለማግኘትም ዝግጁ ነው። ፔፕ ጓርዲዮላ ወደ ሲቲ ከመጣ በኋላ ከሚቆጭባቸው የአካዳሚ ምርቶች አንደኛው ሞርጋን ሮጀርስ እንደሆነ ግልጽ ነው። ሲቲ ከአመታት በፊት ለለቀቀው የአካዳሚ ምሩቅም ከፍተኛ ዋጋ ለማቅረብ መዘጋጀቱን ከቀናት በፊት መዘገቡ ይታወሳል። አሁን ዋናው ውሳኔም የተጫዋቹና የአስተን ቪላ ይሆናል ተብሎ ነው የሚጠበቀው። ሩበን አሞሪም አሁንም መሻሻል ያለባቸው ሁለት የማንቸስተር ዩናይትድ ተጫዋቾችን ሰይመዋል። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም አሁንም ጥሩ ችሎታ ያላቸው ሁለቱ ኮቢ ማይኖና ጆሽዋ ዘርክዚ መሻሻል እንደሚችሉ ተጫዋቾች እንደሚመለከታቸው ነው ግልጽ አድርጎ የተናገረው። ኮቢ ማይኖ ባለፈው የውድድር ዘመን በማንቸስተር ዩናይትድ የመጀመሪያ ቡድን ውስጥ በመግባት ራሱን በእንግሊዝ ውስጥ ካሉ እጅግ በጣም ተስፋ ሰጪ ባለተሰጦች አንዱ አድርጎ ነበር። የ19 ዓመቱ ጥሩ አቋም በእንግሊዝ ዩሮ 2024 ቡድን ውስጥም ቦታ አስገኝቶለት ነበር። ነገር ግን ሩበን አሞሪም አሁንም በሂደቱ ላይ ያለ ተጫዋች እንደሆነ ይሰማዋል። ፖርቱጋላዊው ታክቲሽያን ኮቢ ማይኖን እንደ መሻሻልም ምልክቶችንም እያሳየ ነው ሲል ከጆሹዋ ዘርክዝ የሚመጣ ተጨማሪ ነገር እንዳለም ጭምር ነው እንግዲህ አሰልጣኝ ሩበን አሞሪም አሁን ላይ እያመነ እንደሚገኝ ዘገባዎች የሚጠቆሙት ኔዘርላንዳዊው ኢንተርናሽናል ባለፈው ክረምት ዩናይትድን ከቦሎኛ ከተቀላቀለ በኋላ እንግዲህ የተቀላቀለ ሲሆንም እንዲሁ ዩናይትድ ከቦሎኛ ከተቀላቀላቸው በኋላ በኦልትራፎርድ ኑሮ በዝግታ ጀምሯል። ሩበን አሞሪም አሁን ላይ ጆሽዋ ዘርክዚ በሚገኝበት ሁኔታ የበለጠ ደስተኛ ነው። ነገር ግን የ23 ዓመቱ ወጣት አጥቂ ሲጫወት እንግዲህ የበለጠ የራስ መተማመን ወይም ራስ ወዳድ መሆን እንደሚችል አጥብቆ ይናገራል። የሮበናሞሪ መልእክት ለኮቢ ማይኖና ለጆሹዋ ዘርክዚ፣ ኮቢን ሳየው ብዙ ተሰጦች በሱ ውስጥ እመለከታለሁ። ነገር ግን ባየሁት መንገድ ለሳሳት ነገርግን ነገር ግን ኮቢ ማይኖ መሻሻል ያለበት አንድ ነገሮች ናቸው። ያለው ውስጥ ያለው ፍጥነት በሜዳ ላይ መሻሻል አለበት። ከሳጠኑ አቅራቢያ ሲጫወትም ብዙ ተሰጦች ያሉት ለዚህም ይመስለኛል፣ በዚህ ቦታ ላይ በዩሮፓ ሊግ ጨዋታም ጥሩ ጨዋታን ማድረግ የቻለው ነገር ግን በአሁኑ ሰዓት ሙሉ ተጫዋች አይደለም ኮቢ ማይኖ ገና 19 ዓመቱ ነው የመጨረሻ ደረጃም የደረሰ ተጫዋች አይደለም እኔም በተገቢው መንገድ ኮቢን እየረዳው ነው ብዬ አላስብም ሲልም የተናገረው ስለ ጆሹዋ ዝርክዚ ዚ ላይም አክሎም ሲናገር በሁሉም ነገር እየተሻሻለ ነው ብዬ አስባለሁ የበለጠም ራስ ወዳድ መሆን አለበት ብዬ ማስባለሁ ይህንን እንደ አጥቂ ስትጫወትም ግድ ነው ራስን ካልወደድክ ለግቦች ቅርብ አትሆንም ጆሹዋ ዘርክዚ የተለመደ አጥቂ አይደለም። ነገር ግን የበለጠ ራስ ወዳድ መሆን አለበት። አሁን ላይ የበለጠም ጠበኛ ነው። አሁን ላይ እየተሻለ ይሰራል። አሁን ላይ በተሻለ ሁኔታ እየተንከላከለም ነውም፣ በጥሩ ሁኔታ ከቡድን አጋሮቹ ጋር ይገናኛል። ነገር ግን አሁን ላይ ጉዳት ላይ ነው የሚገኘው። በሚቀጥለው ዓመት ድጋሚ እናገኘዋለን። በአርሰናል ጨዋታ በአጥቂነት ተጫውቷል። በጣም ጥሩ ነገርንም አድርጓል። ከሶሴዳድ ጋር ባደረጋቸው ጨዋታዎች ደግሞ የበለጠ ጥሩ ተጫውቷል። አስር ቁጥር ሆኖ ሲጫወት ምቾት ይሰማዋል። እሱ ጥሩ ነገሮችን እያሳየ ነው። ከዚህ በላይ ተሻሽሎ ልንመለከተው እፈልጋለሁ ሲልም ነው አሰልጣኝ ሩበን አሞሪም ስለ ጆሹዋ ዘርክዚና ስለ ኮቢ ማይኖ ሀሳቡን የሰጠው። የአርሰናል አዲሱ ዳይሬክተር አንድሪያ ቤርታ የአካዳሚ ምርቆቹን ኮንትራት ለማራዘም ዝግጁ ነው። ኤዱ ጋስፓር በዚህ ውድድር አመት መጀመሪያ መልቀቁን ተከትሎ አንድሪያ ቤርታ የአርሰናል ስፖርቲንግ ዳይሬክተር ቦታን የተረከበ ሲሆን ጣሊያናዊው ሰው በክለቡ ቅድሚያ ከሚሰጣቸው ጉዳዮች በአንዱ ላይ እድገት ማሳየት ጀምረዋል። አንድሪያ ቤርታ የአርሰናል ስፖርት ዳይሬክተር ሆኖ ሊያከናውናቸው ከሚፈልጋቸው የመጀመሪያ ተግባራት አንደኛውም ለኢታን ንዋኔሪ አዲስ ኮንትራት መስጠት ነው። ታዳጊው ጥሩ ኮንትራት ለመስጠት በርካታ ንግግሮችን ሊከፍቱ ነው። ኢታን ወኔሪ በ17 ዓመቱ የመጀመሪያ ኮንትራቱን በ2023-2024 ሲዘን መጨረሻ ላይም ፈርሟል። በ15 ዓመቱ የፕሪምየር ሊግ ዋን ጨዋታውን እንግዲህ ካደረገ በኋላ በሚካኤል አርቴታ ስር መሪነትም ወደ አንደኛ ቡድን መግባት ችሏል። አሁን ግን የአንደኛ ቡድን ዋና አካል አይደለም፣ እንግዲህ የአንደኛ ቡድን አካል ነው። ታዳጊው እንግዲህ ጨዋታዎችን ከተጠባባቂነት እየተነሳ መጫወትን ቢያዘወትርም በሜዳ ውስጥ ግን በየ120 ደቂቃው አንድ ጎልን በማስቆጠር በዚህ የውድድር ዘመን ስምንት ግቦችንና ሁለት አስቴስቶችን አድርጓል። አርሰናል ማንቸስተር ሲቲን አምስት ለአንድ ባሸነፈበት ጨዋታ ግብ ሲያስቆጠር በሕይወቱ የመጀመሪያ የቻምፒየንስ ሊግ ጎልም ከሜዳ ውጭ በዢሮና ላይ አስቆጥሯል። አሁን ላይ እንደ ቢቢሲ ስፖርት ዘገባ ከሆነ የእንግሊዝ ከ21 ዓመት በታች ተጫዋች ይታን ነው የኔሪ አዲስ የረጅም ጊዜ ውል መፈረምም ለለንደኑ ክለብ ቁልፍ ውስጣዊ ኢላማ ነው። ዘገባ እስከጠናከረበት ጊዜ ድረስም ምንም አይነት ሀሳብ ባይቀርብም ከተጫዋቹ ተወካዮች ጋርም ንግግሮች መደረጋቸውን የተገለጸው በማይርስ ልዊስ ስኬሊ አዲስ ውል በተመለከተም ውይይት እየተካሄደ እንደሆነም ተነግሯል። ሁለቱም ታዳጊዎች በውሉ ከተስማሙ ከፍተኛ የሆነ የደሞዝ ጭማሪ እንደሚደረግላቸው ይጠበቃል። በመጋቢት መጨረሻ የኤዱ ተተኪ ሆኖ የመጣው አንድሪያ ቤርታ ለኢታን ኖዌኔሪ አዲስ ኮንትራት ብቻ ቅድሚያ እየሰጡ እንደሆነ አይደለም። አንድሪያ ቤርታ ለቡካዮ ሳካ አዲስ ውልም ለመስጠትም እየተዘጋጀ ነው። እንግሊዛዊው ኮከብ አሁን ያለው ኮንትራቱ እስከ 2027 የሚቆየ ሲሆን በልጅነት ክለቡ ለረጅም ጊዜ መቆየት እንደሚፈልግም ፍንጭ ሰጥቷል። ሳካ በሳምንቱ አጋማሽ ከሪያል ማድሪድ ጋር ካደረጉት ጨዋታ ላይ ጎል ማስቆጠሩንም እንዲሁ ይታወሳል። ስለ ዋንጫም ማሸነፍ እፈልጋለሁ ሲል ነው የተናገረው እና የአውሮፓ ቻምፒየንስ ሊግ ዘንድሮ ለማሸነፍ ትልቅ እድል እንዳላቸውም ጭምር ነው የተጫዋች እየተናገረም የሚገኘው አንቶኒዮ ካሳኖ አንቶኒዮ ኮንቴ ናፖሊን ይለቃል፣ ዩቬንቱስ፣ ሮማ ወይም ኤሲ ሚላንን ይቀላቀላል ሲልም ተናግሯል። አንቶኒዮ ካሳኖ ዩቬንቱስ፣ ሮማ ወይም ደግሞ ኤሲ ሚላን አሰልጣኙን ሊቀጥሩ እንደሚችሉ በማመን ናፖሊ ስኩዴቶን ቢያሸንፉም አንቶኒዮ ኮንቴ ናፖሊን ለቆ ሌላ ፕሮጀክት እንደሚፈልግ ተናግሯል። ኔፕል ሰዎች በሳምንቱ መጨረሻ በሲሪኤ የደረጃ ሰንጠረሽ አናት ላይ ያለውን ልዩነት ወደ እንግዲህ ለማጥበብም እድሉን አግኝተው እንደነበር እናስታውሳለን። ካሳኖ አንቶኒዮ ኮንቴ በዚህ ክረምት ምን እንደሚያደርግ ኮዲ ወስኗል ያለ ሲሆንም፣ እንዲሁ የኮንትራቱን ወይም የኮንቴን ዘመን በናፖሊ ማብቃቱን ተመልክቷል። አንቶኒዮ ካሳኖ በፖድካስት ቪቫ ኤል ፉትቦል ላይ ሲናገርም የናፖሊ ፕሬዚደንት ቪቻ ክቫርስኬሊያን ከሸጡ በኋላ ኮንቴ ለመልቀቅም ወስኗል ብዬ አስባለሁ። ምርጥ ተጫዋቾችን ሽጠህ ምንም አይነት ተተኪ አታስፈርምም። ከዚህ ክለብ ደግሞ እየተደረገ ያለው ነገር አሰልጣኙን አስከፍቶታል። እኔ እንደማስበው ስኩዴቶን ቢያሸንፉም ባያሸንፉም በሰኔ ወር አንቶኒዮ ኮንቴም ራሱ ጥሎ እንደሚሄድም አስባለሁ። ናፖሊ በዚያ የውድድር ዘመን ዋንጫውን ለማንሳትም አስደናቂ እድል ነበረው። ናፖሊዎች በሳምንት አንድ ጨዋታ ብቻ መጫወት በመቻላቸው ተጠቅመው ነበር። በጥር ወር የደረጃ ሰንጠረዡ አናት ላይ ነበሩ። አንቶኒዮ ኮንቴ በኔፕልስ ሉቺያኖ ስፓሌቲ ካደረገው የበለጠ ትልቅ ነገርን ማድረግ ችሎ ነበር። ነገር ግን በጥር ዝውውር መስኮት የእሱ ፍላጎት አለመሟላት ነገሮችን አበላጅቶበታል። አንቶኒዮ ካሳኖ የሴሪኤ ዋንጫን ካሸነፈ በኋላ በተጫዋቾች ዝውውር ላይ ገንዘብ ማግኘት እንጂ ማውጣት በማይፈልገው ናፖሊ ፕሬዚደንት ኦሬሊዮ ዴላውሬንቴስ ላይ ተቆጥቷል። ፕሬዚደንቱ ገንዘብ ለማግኘት በቻምፒየንስ ሊግ ብቁ መሆን እና ብቻ ነው የሚፈልገው። እኔ እንደማስበው በሚቀጥለው የውድድር ዘመን አንቶኒዮ ኮንቴ አሸናፊ ፕሮጀክትን ይፈልጋል። ስለዚህም ዋንጫ ለማሸነፍም ሊለቅ ይሞክራል። በእኔ ግምት እንግዲህ ውስጥ ኮንቴን መውሰድ የሚችሉት ሁለት ክለቦች ሲሆኑ ወደ ዩቬንቱስ መመለስ ወይም ደግሞ በሮማ ከባዱን ስራ መቀበል የሚለው አማራጭ ሊሆን ይችላል። ነገር ግን በከፍተኛ ደረጃ በሚሰጠው ቡድን ሄዶ ዋንጫን ማሸነፍ ይፈልጋል ብዬ አስባለሁ። አንቶኒዮ ኮንቴ ከቶትናም ሆትስፐርስ ጋር ያለው ውልም ቀደም ብሎ ካቋረጠ በኋላ ባለፈው ክረምት ወደ ናፖሊ መምጣቱም እንዲሁ የሚታወስ ነው። በዚህ የውድድር ዘመን መጨረሻ ላይ ደግሞ ከናፖሊ መልቀቅን ሊጠይቅ እንደሚችልና ምናልባት ከትልልቆቹ ክለቦች መካከል አንደኛውን ሊቀላቀል እንደሚችል ጭምር ነው። አንቶኒዮ ካሳኖ ሀሳቡን እየሰጠም የሚገኘው በማንቸስተር ዩናይትድ የተፈለገው ተጫዋች ዋጋ እጅጉን ከባድ ነው። የፓሪስ ሰን ዠርሜን ድንቅ ልጅ የሆነው ዲዜር ደዊ በቅርቡ ከማንቸስተር ዩናይትድ ጋር ተገናኝቷል። ነገር ግን ተጫዋቹ ላይ የተለጠፈው ዋጋ ፍጹም የማይታሰብ ነው። ፈረንሳዊ ወጣት እንግዲህ ፓሪስ ሰን ዠርሜን አስተን ቪላን በቻምፒየንስ ሊጉ ላይ እንግዲህ ጥለው ባለፉበት ጨዋታ ላይ ጥሩ ነገሮችን አሳይቷል። በተለይ በመጀመሪያው ዙር አስደሳች ጎልን ማስቆጠር የቻለ ሲሆን በዚህ ዓመት በፓሪስ ሰን ዠርሜን በጥሩ ብቃት ላይ የሚገኝ ተጫዋች ነው። ዴዜር ደዊ በዘንበ ውድድር ዘመን በሁሉም ውድድሮች 12 ጎሎችንና ስምንት አሲስቶችን ማድረግ ችሏል። የፓሪሰን ጀርሜን ፍላጎት ላላቸው ክለቦችም ዝውውሩን አስቸጋሪ ለማድረግ ተዘጋጅቷል። ማንቸስተር ዩናይትዶች ደዜሬ ድዊን በቅርብ ጊዜ እየተመለከቱት ነው። ስትሬት ኒውስ እንደዘገበው ከሆነ የተጫዋቹ መሸጫ ዋጋም እስከ 300 ሚሊዮን ዩሮ እንደሚሆንም ነው የሚነገረው። እንግዲህ ደዜሬ ድዊ ገና 19 ዓመቱ ነው። ነገር ግን በፍጥነት በዚህ የፓሪሰን ጀርሜን ፕሮጀክት መሪ ሆኗል። ክለቡ ኤምባፔን ባለፈው ክረምት ካጣ በኋላ ደዜሬ ድዊን ማምጣት ችሏል። የዲሴሬ ዱዊ ዝውውርም አሁን ላይ ለማንቸስተር ዩናይትድ የማይመች ይመስላል። ፓሪስ ሰን ጀርሜን በእርግጠኝነት ወደ 300 ሚሊዮን ዩሮ የሚጠጋ ዋጋ መክፈል እንደሚችል ማንም እንደሌለም ያውቃል። ስለዚህ መልእክታቸው ግልጽ ይመስላል፣ ተጫዋቹን አንሸጥም የሚል የዲሴሬ ዱዊ ፍጥነቱና የጎል እይታው ውድ ሀብት እንደሆነ ግልጽ ነው። ለዩናይትድ ወይም ደግሞ ለሌላ ማንኛውም ክለብም ሕልም ፊርማ እንደሚሆንም ጥርጥር የለውም። ሆኖም ግን ባለፈው ክረምት ከሬንስ ፓሪ ሰን ዠርሜንን ገና መቀላቀሉ በመሆኑ ከፓርክ ደስፕሪንስ በማንኛውም ሁኔታ የመልቀቅ እድሉ አነስተኛ ነው። ዩናይትዶች ዲሴሬ ዱዊን የማስፈረም እድላቸው ባለፈው ክረምትም አምልጧቸዋል። ነገር ግን ምናልባት ታዳጊውን በቀድሞ ክለቡ ሬንስ በነበረበት ጊዜም ለማስፈረም እድሉ ነበራቸው። ፓሪ ሰን ዠርሜን ከዚህ አስደሳች ወጣት ባለ ተሰጥኦ ተጫዋችም እንግዲህ ፉክክር ሳይገጥመው ባለፈው ክረምት ፊርማውን ማግኘቱ ጭምር እንዲሁ የሚታወስ ጉዳይ ነው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዘንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች የርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። በቀጣይ ፕሮግራሞቻችን ርዕሰ ጉዳዮችን ይዘንላችሁ እንመጣለን። መልካም ቀን እንዲሆንላችሁም ነው አሁን ላይ በአክብሮት የምመኘው። አክብሮት